አንዳንድ ጊዜ ቤተሰብን ወደ ኋላ ጣል አድርገን ገፋ አድርገን ወንድን ልጅ ወይም ሴት ከሆነ ወንድን ወንድ ከሆነ ሴትን ተከትሎ የሚሄዱ በጣም ብዙ ሰዎች አሉ በአሁኑ ሰዓትና ጋይስ። ቤተሰብ ቤተሰብ ነው፣ ባዳ ባዳ ነው። እንዲሁም ደግሞ መቶ ሰው ቢሰበሰብ አንድ የእናትሽ ልጅ የሚያክል ሰው አይኖር። ጓደኛ ግቶጂ፣ ጓደኛ ግታከቢ፣ ጓደኛ ሊኖርሽ ይገባል ግን እንደ ቤተሰብ የሚሆን የለም። በዛ ላይ በሚዲያ ላይ ወጥቶ አደባባይ ላይ ወጥቶ እናትሽን፣ ወንድምሽን፣ ቤተሰብሽን ያዋረደ ወንድ መቼም ባልሽ ሊሆን አይችልም። መቼም ሰላም፣ እንዴናችሁ? ውድ አገሬ ልጆች፣ በያላችሁ በሰላማችሁ ይብዛልኝ። ሙላለም ነኝ። እንግዲህ ዛሬ አጠር ያለች ቪዲዮ ላወራ መጣሁ። ይታቃላችሁ፣ ሰሞኑን ቪዲዮ ለመስራትም ሊ ለመግባትም አልተመቸኝም። ትናንት ቪዲዮ ሰርቻለሁ መሰገኝ፣ ግን ያን ያህል አደለውም እንዲሁም ደግሞ ሊብን መጓት አልኩኝም ለማንኛውም፣ እስኪ ለሻናሪ ያዱስ ከሆናችሁ ሰብስክራይብ ላይክ በማድረግ ቤተሰቡ እንዱም እንዲሁም ደግሞ ዛሬ አጠሪያለች ቪዲዮ ወይም አጠር ያለች ሰሞኑን ከዚህ ከሁለቱ ከሶስቱ በፊት ማን ዴዚ የምትባል አሜሪካ ሀገር የምትኖር እህታችን አንድ ወንድማችንን በሱ ጋር ፎቶ መግቢያ ፎቶ ላይ ሰረ እነሱ ነው። መፋቀር ደስ ይላል። ፍቅር ደስ ይላል። ፍቅር ሀገር ብሄር የለውም። ፍቅር ሃይማኖት ዘር አይልም። እኔ ግን እግዚአብሔር ይመስገን እስካሁን ከሃይማኖት ውጭ የሆነ ሰው አፍቅር ያላቅም ፍቅር ጥሩ ነው፣ ደስ ይላል። ግን አንዳንድ ጊዜ አብራችሁ ከማትሆኑት ሰው ጋር ፍቅር ሲይዝ በጣም መጥፎ ነው። ከቤተሰብ ትገገራላችሁ፣ ከእህት ከወንድም ከምናምን ሰው በራስሽ ግን የራስሽ ሃይማኖት ብሄሩን ተውት። የራስሽ ሃይማኖት ተከታይ ከሆነ ግን ቤተሰብ የማይቀበርበት ምንም ምክንያት የለውም። ጨዋ ጨዋ ወግዶ ያሳደገው መርከ መርካም የሆነ ሰው በህይወትሽ ከመጣ በዛም በዛን ቤት አገቢዋለሽ በዛም በዛም ብሎ ያገባሻል። ምክንያቱም ፈጣሪ በሃይማኖታቸው አንድ አድርጓቸዋል እና ፍቅር ከዚህ ይጀምራል። ፍቅር ከሃይማኖት ይጀምራል። ከእምነት ይጀምራል። ከእምነት እሱ ትግሬ ይሁን እሱ አማራ ይሁን እሱ ኦሮሞ ይሁን እሱ ምናምን አይዶን ኬር። ብዙ ሰው በተለይ በውጭ ዓለም ታዩ ከሆነ ብዙ ልጆች ነጭ ባል ያገቧሉ። ወንዶቹ ነው፣ ሴቷን በቤተ ክርስቲያን ያገቧሉ። ሴቱ ነው በቤተ ክርስቲያን ያበሻ ሴቱ ነው የነጭ ወንድ አግብተው በቤተ ክርስቲያን በቁርባን ያገቧሉ። እና ያን ያንን ማየት አለባችሁ፣ ያያ ነገር ስላለ ያን ያህል ፍቅር ሀገር የለውም። ፍቅር ደስ ይላል። ፍቅር በጣም ደስ እንዲ ነገር ነው በጣም ማለት ነው ግን ብዙዎቻችሁ አሁን እች ልጅ ይሄ ልጅ ሚዲያ ላይ መጥቶ ከአንድም ሁለት ጊዜ ቲክቶክ ላይ መጥቶ ሰረናቷ መክስ ሰጥቷል፣ ሰለናቷ በቃ አስተያየት ሰጥቷል። አንዲት እናት ያለ አባት ያለ እህት ያለ ወንድም ከሰዎች እንዳታንሳ አድርጋ እኩራ አሳድጋ መኪና ገዝታ በስነ ስርዓት ምንም እንዳይጎልባት አድጋ አሳድጋ ነገ ጧት እናቷን የማያከብር እናቷን የማይወድ እኔን የማያከብር እኔን የማይወድ ለእኔ ክብር የሌለው ወንድ ልጄ ብታገባ ወይም ፍቅረኛ ነው ብላ ብትይዝ ብትዝ አልቀበራትም፣ አልቀበራትም። ማንም ሰው አያደርገውም፣ ማንም ሰው አያደርገውም። ግን ብዙዎቻችን አናስተው ብዙዎቻችን ማለት ነው። እናትሽን ያላከበረ ወንድ ላንች ባል አይሆንሽም። አባትሽን ያላከበረ አይደለም፣ አባትና እናትሽን እህት ወንድምሽን ቀና ብሎ ያየ ወንድ መቼም። ጥዎ ቤተሰቦች ጥፋተኛ ሊሆኑ ይችላሉ፣ ግን ምናልባት ለእኔ እንዳስተያየት እንደዚህ እንደዚህ ብሎ ሊነገኝ ይችላል። ገባሽ የሆነ እንትን የሆነ መጥፎ ያን ያህል ደረጃ ከደረሰበት እንጂ ሚዲያ ላይ ወጥቶ ሰለ እናቴ ሰለ አባቴ ሰለ ቤተሰቦች አስተያየት የሰጠ ወንድ በፍጹም ላገባው አልችልም። በፍጹም እሱን ብዬ እናቴን ትቼ፣ ሴት ልጅ ነኝ እኮ ብዙ ነገር ይፈጠራል። ብዙዎቻችሁ እነሱ ሰለ ተገናኙ ደስ ያላችሁ ልጆች ያላችሁ እንኳን ደስ አለ። አላችሁ እኔ ግን እነሱ ቢፋቀሩ ቢዋደዱ ቢጋቡ ችግር የለውም። አንዳንድ ጊዜ የሆነ ወንዴን ከወደደኝ እኔን ለማገኘት ቤተሰቦቼን መውደድ ማክበር አለበት። ግን ያው ሴት ልጅ ግን ስታፈቀር አይደውነ ምን እንደሆነ የአሁኑ ልጆች ግን በጣም ይገርሙኝ። ጋይስ የሆነ በጣም እኔ አሁን ቲክቶክ ላይም ዩቲብ ላይም ሚዲያ ያለሁኝ እና ብዙ ልጆች ይህ አራፊነት ቤተሰብ፣ እናት፣ አባት፣ እህት፣ ወንድም አይሉም ቀጥታ ወደ ትዳር ነው የሚገቡት። አስራአምስት ዓመት አስራስድስት ዓመት አስራስምንት ዓመት ካለፋቸው በኋላ እስኪ እናቴን ልጡር እስኪ አባቴ እንደዚህ ላድርግ፣ የሚፈልጉትን ላድርግ፣ ምናምን ዋት ኢቨር ምንም አይሉም። ቀጥታ ወደ ትዳር ነው የሚገቡት፣ ቀጥታ ትዳር ውስጥ ዘው ብሎ የሚገቡት። ይሄ ደግሞ ምንድን ነው አላፊነት የሆነ ታድረው በቃ ሀሳብ ምናምን የለባቸውም። አይገርምም? እና እኔ በ15 ዓመቴ በ16 ዓመቴ ብር ኖሮኝ መኪና እገዛለሁ፣ ብር ኖሮኝ ጫማ እገዛለሁ ሳይሆን የሆነ ነገር ኖሮኝ ቤተሰቦቼን እለውጣለሁ፣ ቤተሰቦቼን የሚፈልጉትን ነገር አደርጋለሁ ነው እንጂ ጭራሽ ወንድ ይዤ ባል ይዤ አግብቼ ምናምን በጭራሽ አላስብም። በፊት ማለት ነው እና ቤተሰቦቻችሁን ያላከበረ ወንድ ቤተሰቦቻችሁን ያላከበረች ሴት መቼም ቢሆን የእናንተ ሚስት ብትሆን አትችልም። የንተ ሚስት ብትሆን አትችልም። ሲጀመር ሲጀመር ወንድ ልጅ ቤተሰቦች ሲመጡ ባሌ ማለት ነው አሁን የማገበው ባል ቤተሰቦች ሲመጡ ቁጭ ብድግ ብሎ እንዲያስተናግዳቸው ነው የምፈልገው። ማለት አክብሮ መጣችሁ እንዴ ምናምን ብሎ ከኔ ጋር ምግብ ሲያቀርብ ምናምን እኔ ቡና ሳፈራ እሱ እጅ